እንደምታዩት ሀብታሙ እንግዲህ አዲስ የፍቅር ሕይወት ጀምሯል ማለት ነው። አብረው ለመኖርም ተስማምተዋል ማለት ነው። ፍቅረኛውም ከውጭ መጣ እንግዲህ በኢትዮጵያ ተገናኝተው ጥሩ ጊዜያትን እያሳለፉ ይገኛሉ። ሀብታሙን እንግዲህ የማያውቀው ሰው አለ ብዬ አላስብም። ድፍን ኢትዮጵያ ህዝብ ነው የሚያውቀው ማለት ነው። ከሮሃማ ጋር በነበራቸው ነገር ወይም ደግሞ የነበራቸው የፍቅር ታሪክ እጅግ በጣም በጣም ደስ የሚል እና መጨረሻው ግን ያላማረ በጣም በጣም በሚገርም ሁኔታ በጣም ብዙ ኢትዮጵያውያን መላ አለም ላይ የሚገኙ ኢትዮጵያውያን የተነጋገሩበት ሀሳብ የሰጡበት ብዙዎቹ ብዙ ነገር ያሉበት ፍቅር ነበር እንግዲህ። ኩላሊቱን አውጥቶ ከሰጣት በኋላ የእሷ ምላሽ ጥሩ ስላልነበረ ወይም ደግሞ ባለመግባባት እንግዲህ ተለያይቷል። እሷ መጣ ይቅርታ ጠይቀው አብረን እንቀጥል፣ አብረን እንሆን፣ እባክህ ያላንተ መኖር ይከብደኛል ብትለውም እሱ ግን በጭራሽ እንደማይሆን ፈቃደኛ እንደማይሆን አውሯት እንደማይቀጥል እንግዲህ ነግሯታል ማለት ነው። እንግዲህ እንደምታዩት በጣም መውደድ የቻለ ልብ በጣም መጥላት እንደሚችል እንግዲህ ያየንበት፣ በጣም ብዙ ነገሮች የተወሩበት፣ ብዙ ነገሮች የተባሉበት፣ ብዙ ሀሳቦች የተወረወሩበት፣ በጣም ብዙ ነገር ያዩበት የፍቅር ህይወት እንግዲህ መቋጫውን አግኝቶ እሷም ለራሷ እሱም ለራሱ እንግዲህ ሰላሙኝ ሰላም ሆን ተባብሎ ተለያይተዋል ማለት ነው። እሷ ግን አብረው መሆን በጣም ፍላጎት እንደነበራት ሰይፉ ሾው ላይ ተንበርክካ ሁሉ ይቅርታ ጠይቀው አብሯት እንዲቀጥል አስለምናው ነበር በሰውም በራሷን በሽማግሌዎችም ማለት ነው። እሱ ግን በጭራሽ አይኔን ግንባር አድርገው፣ በጭራሽ ይህንን ነገር ድጋሚ ተመልሼ ልኖረው አልችልም ወይም ደግሞ ይህን ፍቅር ላስቀጥል አልችልም በጭራሽ ምንም አይነት ፍላጎት የለኝም ከአንቺ ጋር የመሆን በማለት እንግዲህ የራሱን ህይወት ኑሮ ነበረ። ወይም ደግሞ በራሴ ነው ራሴን ማዳመጥ ነው የምፈልገው ብሎ ነበር። ራሱን ካዳመጠ ከተረጋጋ በኋላ እንግዲህ የራሱን የፍቅር ህይወት እንግዲህ በዚህ መልኩ ይዞ መጧል ማለት ነው። ደስ ይላል። እውነት ለመናገር አንዳንዴ አላውቅም። ይሄ ልጅ ለፍቅር ሲል ዋጋ ከፍሏል። ዋጋ ብቻ አይደለም ከዋጋም በላይ ከትልቅ ነገር አድርጓል። መላ የኢትዮጵያ ሕዝብ በቃ የተደመመበት፣ ያስደነቀበት የፍቅር ታሪክ ነበረ እና መጨረሻው ባያምርም ግን ደግሞ ማድረግ ያለበትን ነገር አድርጎ ለፍቅር መክፈል ያለበትን ዋጋ ከፍሎ ለማስቀጠል ሞክሮ ነበር ግን አልሆነም እና ህይወት ይቀጥላል። ሮሃማም እንግዲህ የራሷን ህይወት በቅርቡ ጀምራ እናያታለን ብዬ ተስፋ አደርጋለሁ። ሀብታሙ ግን እንደምታዩት አንድ ከውጭ የመጣች እህታችን እንግዲህ ከእሷ ጋር ፍቅር እንደጀመረ እና በጣም አሁን ባለበት ህይወት በጣም ደስተኛ እንደሆነ ነው እየተናገረ የሚገኘው። እና ከውጭ ወደ ኢትዮጵያ ስትመጣም ኤርፖርት ድረስ በመሄድ እንግዲህ ቡሪክና ፍቅር ሆነው አንድ ላይ አለንልህ ከጎን በደስታ ጊዜ በደስታ ቀን አለንልህ ብለው እንግዲህ እስከ ኤርፖርት ድረስ በመሄድ አብረው ለሶስት ተቀብለዋታል ማለት ነው። ልጅቷም ደስ የምትል ልጅ ናት። እንግዲህ አብሮ ጥሩ ጊዜያትን እያሳለፉ ይገኛሉ። ከትንሽ ጊዜ ቆይታም እንግዲህ ቤት እየፈለጉ ይገኛሉ፣ አብሮ ለመኖር አንድ ቤት ውስጥ ለመኖር ማለት ነው። እና በጣም ደስ የሚል ነገር ነው። ጥሩ ጅማሮ ነው። ሀብታሙ በጣም የተረጋ እኔ አላቅም፣ በጣም ጨዋ ልጅ ነው። በጣም የተረጋጋ በቃ ፍቅር ምን ማለት እንደሆነ የገባው በቃ የአራዳ ልጅ ነው። የእውነቴን ነው የምላችሁ። ለፍቅር እስከምን ድረስ ዋጋ መክፈል እንዳለበት የሚያውቅ በቃ ፍቅር ማለት ምን ማለት እንደሆነ በቃ ከሱ መማር አለብን ብዬ አስባለሁ። ብዙ ሰዎች ብዙ አይነት ስም ሰጠውታል። በጣም ደስ የሚል ስም ማለት ነው እና ይለያል። ጥሩ ነበረ፣ ለሮሃማም ጥሩ ነበረ። ለማንኛውም ግን ከሮሃማ ጋር የነበረው ነገር እኔ እሷንም ላይ መፍረድ አልችልም፣ እሱ ላይ መፍረድ አልችልም። ምክንያቱም የራሷ እሱም የራሱ እውነት አለው እሷም የራሷ እውነት አላት ብዬ ስለማምን ያለው ነገር በጊዜው በቃ ይሄ ነገር ይፈጠራል ተብሎ አልተጠበቀም ነበር። ሕይወት ደግሞ ሁለተኛ ምርጫ ሁለተኛ እድል የሚባል አትሰጠንም አንዳንዴ ማለት ነው በቃ አንዴ አንዴ ያች እድል ካመለጠችን፣ አንዴ ካፋችን የተተፋ ምራቅ አይበላም አይደል? ድጋሚ የላስማ ልክ እንደዛ ነው። እና የሮሃማና ና የሀብታሙ የፍቅር ታሪክም እንግዲህ በዛው ነው የተቋጨው። ለማንኛውም ግን ህይወት ይቀጥላል። ጤነኛ ነው፣ ቆንጆ ነው። እሷም እንደዛው ጤነኛ ናት፣ ቆንጆ ናት። ስለዚህ አንዳንድ ኩላሊት ነው ያላቸው። ጥሩ ነው ያደረገው፣ ጥሩ ነው ያደረገችው። ብቻ አላቅም ባይለያዩ ደስ ይለኝ ነበር። እሷ በጣም ታሳዝን ነበር። ግን ብቻ እውነታው እንግዲህ ይሄ ነው። እሱ የራሱን አዲስ ህይወት ጀምሯል ማለት ነውና፣ ፈጣሪ መጨረሻቸውን ያሳምረው ነው የልል የምችለው፣ ሌላ ምንም አልልም። ግን ትንሽ የፈጠነ መሰለኝ ብቻ ስጋት አለኝ አልዋሻችሁም። ይሄ ልጅ ከዚህ በኋላ መጎዳት የለበትም። በጣም ፍርሃት አለብኝ። የእውነት ነምላችሁ ልጅቷ ከውጭ ነው የመጣችሁ ምናምን ነገር ግን ሁለተኛ ጊዜ እንዳይጎዳ በጣም እኔ እንጃ። የሚነሳ አይመስለኝም በአሁኑ ግን በአሁኑ ከተጎዳ ማለት ነውና መዳና ለሚርዳው በቃ እግዚአብሔር አምላክ በቃ የእውነተኛ አምላክ በቃ እኔ እንጂ አላውቅም። መጨረሻውን እንዲያሳምርለት ትልቁ ምኞቴ ነው። በቃ መጨረሻው አእምሮ ማየት ነው የምፈልገው እና እግዚአብሔር መጨረሻችሁን ያሳምረው። ጥሩ ጅማሮ ነው። ቤት ተከራይታችኋል። አንድ ላይ ለመኖር ጀመራ ለመኖር እያሰባችሁ ነው እና ይሄ ደስ የሚል ነገር ነው። ፍጻሜያችሁን ያሳምረው። ጅማሯችሁ እንግዲህ ምንም ይሆን ምንም ለማንም ምንም አይጠቅምም። ዋናው መጨረሻችሁ ነው እና ሀበም ደግሞ እግዚአብሔር እኔ እንጃ የልብህን አይቶ መልካም ሴት ይስጥ። በቃ ጥሩ ህይወት አሳልፉ። ይህንን ነው ልል የምችለው። ግን ነገሮቶቹን በጥንቃቄ ማየት አለብህ። እኔ አላቅም። ብቻ እግዚአብሔር ከአንተ ጋር ይሁን። እኔ ትልቅ ፍርሃት፣ ስጋት አለብኝ። አላውቅም። ልጅቷም ትንሽ ፈጠን ያለች ልጅ ትመስላለች፣ እንዳየዋት ማለት ነው። ገና እያየዋት ነው። በእርግጥ መጥፎ ባህሪዋን ጥሩ ባህሪዋን ገና አላየውም። ግን ደግሞ ትንሽ ፈጠንጠን ያለች ልጅ ትመስላለች። ለማንኛውም ግን በጣም ምርጥ ፍቅር አሰጣጥ በጣም ምርጥ እንደሆነ እሷም ገና ከወዲሁ እንትን ብላለታለች መስክራለታለች እና ደስ ይላል። ልጁ ጨዋ ነው፣ በጣም የተረጋጋ ልጅ ነው። በጣም የሚያስብ የሚያገናዝብ ልጅ ነው እና እድለኛ ናት ብዬ ነው የማስበው። እግዚአብሔርን ልጅቷም እድለኛ ናት። በቃ እሱ ለፍቅር ፍቅር ምን ማለት እንደሆነ የገባው ሰው ነው። በቃ ምንም ምንም በተግ ፍቅርን በተግባር ኑሮ ያሳየ ሰው ነው። የእውነት ነው ብላችሁ ሀብታሙ ና ይለያል። ለማንኛውም እድለኛ ነሽ፣ መጨረሻችሁን ፈጣሪ ያሳምረው እያላችሁ ሁላችሁም እንግዲህ መልካም ምኞታችሁን ተመኙላቸው። ይሄ ጨዋ የሆነ በጣም ቀደስ የሚል የተረጋጋ ልጅ ነው። በቃ ስርአት ያለው ልጅ ነው እና ይህንን ነው ልል የምችለው። በሌላ ቪዲዮ አብረን እንገናኛለን። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም አሉልኝ። ቻው።